ሳይ ቪዲዮ ላይ እሷ ነች፣ እሷ አለችም ስንጨቃጨቅ ነበረ። የባለቀለም ህልሞች ላይ ያለሽ እና እቺ አንቺ ነሽ? እኔ ነኝ። አያት ቅጥነቷል። መቼ መሆኑ ነው። ነፃነት አለበት። እቀፈኝ ልዑሌ፣ እቀፈኝ አንድ ካት ንመለስ የማርቲን ልጅ። ጤናስጥልኝ ሜላት አስፎ እባላለሁ ከኒበር ትምህርት ቤት ስሆን የመጣሁት። እሳቸው የአማርኛ መምህራችን መምህር ጌታቸው ሲሆኑ፣ እነዚህ ሁለቱ የትምህርት ቤት ጓደኞቼ ሚኪያስ ዳንኤልና ኤልዳና ታምሩ ይባላሉ። አዲስ ለምናቋቀመ የትምህርት ቤታችን ሚኒሚዲያ ልምድ ለምንለዋወጥና ለጉብኝት ነው የመጣነው። ምን የዛሬ ልጆች እኮ ፈጣኖች ናቸው፣ ጋሽ ግድ የላቸውም። ልጆች ሲፈጥኑ እኮ መንገድ መስራት አለ። እሺ ልጆች፣ እንዴ የመንገድ ነይ ምልቶቹ እያዩ መጓዝ ነው። ሰላሳ ሆነ በምክንያት ነው ሲባል አልሰሙም። እያዩሽ ነበር እኮ እሸቱ ላይ። ወደፊት እናትሽ ለመተካት ነው የምታስቢው? እንግዲህ ሞክራለሁ። አይ ተው፣ ትተካታለሽ፣ ብዙም እንዳትጠራጠሪ እሺ። ምነው እኔ አሁን ወደ አሁን ወደ ትኔቱ ሳይሆን ጂምናስት ለመሆን ነው ያሰብኩት።